መጣ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር። ከዛ ከወለደች ሕፃኗ ከተገላገለች በኋላ እሷ በዛው አረፈች። ልጅቷ ግን ድናለች። የት ሀገር ነው? ሳውዲ አረቢያ ላይ አይነት ሶሪ፣ ማድራዘር በጣም ይቅርታ ወንድሜ፣ በጣም አዝናለው። ነፍሷን የማረው ልበል? አለ እርሀማት ልበል? ምን ልበል

አይ ሆስፒታል፣ አምቡላንስ ተጠርቶ አምቡላንስ ደርሶላት፣ ያው ሆስፒታል ነው ልጅ የተገላገለችው። ግን ያው በግሉኮስ እና በእንትን እስከ አስራ አራት ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከእዛ ምንም ነገር ሳታውቅ ያው በአስራ አራተኛ ቀኑ አረፋች። አሁን ከሞቱ የስድስተኛ ቀኑ አይዛለች። ወይኔ ወይኔ ወይኔ። አይዞክ ወንድሜ ነፍሷን ፈጣሪ ማረው። አይዞክ ና ልጅን ደሞ ያለችው በህግ ውስጥ ነው ያለችው። ሕፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ምንም አይነት ነገር እንትን የሌለ ነው ሕፃኗም አንድ ላይ ያው። በጣም ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለሃለች። ቢያንስ በእሷ ተጽናና። ለማስታወሻ ጥላልክ ነው የሄደችው። አይዞክ በርታ። በል እባክህ እሺ። ይከብዳል እኮ ና ማንም እንደሌለኝ እያወቀች ነበረ። ጥላኝ ሄደች። ሆናላ እያመጣችኝ ም እሷ ነበረች። እንደዚህ አይነት እንለወጣለን እስ ሀገር ብለን ነበረ በጨከነችብኝና ያው አይዞህ ንቅለ ነው። ምንም ይሶኬ ነው ወንድምህ። በጣም ይከብዳል በእውነት። ወደዚህ ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያልን

አይምንም፣ ረጅም ጊዜ ያለች ነው። አሁንም ሴት ናት። ወይኔ፣ ኢንኖት በወሊድ ምክንያት ነው ወይስ ሌላ ሕመም ነበረባት? አረ፣ ምንም ነገር አልነበረባትም። እየተጫወተች ምንም፣ የዛ ቀን ራሱ ብዙ አንድ አስር ደቂቃ አልሞላም። በቃ ሰውነቷ እራሱ ሲቀየር ማለት ነው። በቃ ከአፍራ ዝም ብሎ በተኛች ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ ውስጥ መጥቶ ወሰደ። በማሽን ኃይል ነው ልጅ ልጅዋን የተገላገለችው። እሷ ምንም አጣቅም እስከ አስራ አራት ቀን እራሱ በግሉኮስ ነበረ እንትን ብላ ያልነበረችው። አስራ አራት ቀን ሆስፒታልስ በህይወት ቆይታለች ከወለደች በኋላ ማለት ነው። አው ነፍሷ ነፍሷ አልወጣም ነበር በግሉኮስ ምንም አታቅም። ራሷ ግን መፋሻ ነበረ። በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ምን ይባላል ባለው በሰው ሀገር፣ እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ። አዎ ልጅ። እኔም ወረቀት የለኝ ምንም ነገር፣ ያው እንደምትል፣ ወረቀት የሌለው ሰው ደግሞ ተደብቄ ነው እኔ። ራሱ ብያዝ የሁሉም ነገር አላውቅም ነበረ፣ ግን ያው በውስጥ ውስጥ እየሆንኩ ይሄ ሁሉም ነገር እያረጋገጥኩ ያው እሷ ህይወት መዳን አልቻለ። ትድን እንድኛለች ብዬ ነበር እያሰብኩ ነበር። በቃ ዛሬ ነገ ትሻላለች። እሱ ግን አል ፈጣሪ ወደደውን አደረገ። እሱ ለምን ማናችንም ከቀናችን አልመልፍም ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል፣ በሰው ሀገር መሆኑ እና ታዲያ። ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከልጅ ከሷ ነው ከየሁን ነገ ልጅ እናት የት ነበረች ራሱ ብትያው አለ ከነዚህ ከነ ልጅ እዛ ይሄዳል። ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን ይሆናል። ሳስ ስግደት ላይ መሆን አንድ ነገር ስንት ሳትል እዚህ ደግሞ መቅረት ራሱ አንተ ትሄዳለህ። እኔ አሁን ወደ ውጭ እንትን በድሮ አካባቢ ነኝ ያለሁት እኮ ታዲያ፣ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁ ልጃችሁ አፍስ ድማንተ ሆስፒታል ልጃችሁን ለመውሰድ ግዴታ ይቃማል ሊኖርህ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁ? አይሰጡህም። ይችለው ከመንግስት ከሆስፒታል እንትን ኤጀንሲ ነው ኤጀንሲ ነው እንጂ እኔ መረከብ እራሱ እዛ መድረስ አልችልም። ኢምባሲ ላለው ነው ኢምባሲ ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደ... እኮ ከአባት በላይ ማን ነው? ታዲያ ውክልና የሚሰጠው ማን? ውክልና ሊሰጥ አንተ እኮ አባት ነህ። የመጀመሪያ ተጣሪ እኮ አባት ነው፣ ለልጅ። ኢትዮጵያ እንዳለ አድርጋችሁ ውክልና ልትሰጥ ነው ወይስ ማን እንዲሰጥ ነው ውክልና? ለህፃኗ ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው የት ነው ያለችው ባለቤት አስክሬኗ ና ልጅ ከየት ነው ያሉት? ጅዳ ግማሽ መንገድ ላይ እሺ። እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንዳክኛ ምን እናግዝክ? ያው በምችሉ ታክል ያው ብዙ ብር ይጠይቃሉ እነሱ እስከ 18 ሪያል ምናምን ብሎኛል። አስክሬኗ ለመሸኘት መሸኘት አስክሬኗ እና ልጅቷ ሕፃኗ ማለት ነው። በኤምባሲ ምናምን አይ ከበራረግ ይሄንን የኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲ ከበራ አያደርግም፣ ይሄንን የአስክሬን ሸኝም አያደርግም አለ። ቀጥታ እኛ ብቻ ከዛ ወረቀት ያለው ወደዚህ ለቃል እሱ መጥቶ ፖሊሶችን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው፣ ሀገራችን ልጅ ነች ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማጣቅ ማንነቷ ምንም ነገር አይታወቅም እኮ ገባኝ። ገንዘቡን በድንገት ነው ከበር አያደርግም ወይ ነው የኔ ጥያቄ። ኢትዮጵያ ኮሚኒቲ ከበር አያደርግም ወይ? ኤምባሲ ኢትዮጵያ ኤምባሲ አያደርግም። አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም፣ ከዚህ በፊትም የገባበት እንደዚህ ነው አስክሬን ምናም ብሎ እሱ ነው ራሱ ያናገረኝ። እሺ ኤምባሲ አናገር ማለት እኔ ለአስክሪን ገንዘብ አሰባስቤ ያላቅም አስክሪን በሞተበት ይቀበር በሚልማምን ሰው ነኝ። እኔ እዚህ ከሞት ለህፃኗ ብለሽ ቢ ለህፃኗ ለህፃኗ ምን ማድረጊያ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ፣ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለው። ለአስክሪን ግን አሰባስቤ ያላቅም። በጣም ብዙ ጊዜም ተጠይቄ ለአስክሪን አንተን በማገዝ በምንችለው ነገር እናገዝህ ለስክሪን ግን አደኛ ያላሰባስበ። ለልጅቱ አሁንም የሚያለቅስ ስቲከራት ላኩ። ድጋሚ ኮመንቱን ይዘጉታል ሞዴሬተሮች። የሚያለቅስ ስቲከራት ላኩ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲ ግን ለስክሪን ሳይሆን ለልጅዋ ለልጅቷ ምንድን ይነቃለው ማን የወረደው ክርስቲያኑ ናት። ክርስቲያን አይቀበርም ሳውዲ አይቻልም። ኧረ ይቀበራል በሸቀዋል ስላልፈለገች እንጂ እሷ ወረደች። እሚያልቅስ እስኪቀርም የሚቀልኩትን ብሎ ካደርጋችኋለሁ ይዘጋብኛል። አትላኩ ፕሊስ። እሺ ስልክ ቁጥርህን ለሞዴል የተላከላት እና ማስረጃዎች ያልካቸው ነገሮች ሁሉ እውነት እንደሆኑ ነገረኝ። እኔ እንደነገርኩ ለህፃኗ ልጅ ለልጅክ መሸኛ እንጂ ለአስክሬን እኔ እንደማላሰባስብ እስካሁንም ቲክቶክ ላይ ሁለት ዓመት ብዙ ለብዙ ሰው ለታመመ ሰው ሰብስቤያለሁ። ለአስክሬን ግን በጣም ብዙ ጊዜ ተጠይቄ እኔ ለአስክሬን አልችልም። አስክሪን በሞተበት ይቀበር ነው የምለው። አይቻልም። አንድ ላይ ነው ሐቢብ አሁን ባስ ይጠይቃለሁ ልጅቷ የምትወጣው ልጅ ህፃኗም ያው አንድ ላይ ነው። አሁን የሚሰጡት ያለ ልጇ ብቻ አይሰጡም። አሁን እዚህ ጋር ማለት ነው ሲገባ ያው ከነ ልጇ ነው ሆስፒታል አሳልፎ የሚሰጠው ማለት ነው። ለዩኒቨርሲቲ ብቻውን አሳልፎ እሷ እሷ እንደዚህ አይሰጡም። ህፃኗ ብቻ አውጥቶ አይሰጡም። እናትዮ ከናትዮ ሲጨረስ ከዛ ያው ልጅቷ ብለው ህፃኗም ነው አንድ ላይ ነው የሚያስረክቡት። እሺ ስልክ ቁጥርህን ላክልኝ። ስልክ ቁጥርህን ላክሽ፣ ከላይ ከላይ ላለችው እህቴ ናት። ስልክ ቁጥርህን ላክልኝ እና አሁን ዋትሳፕ ላይ ትሰጠኛለች። ስልክ ቁጥርህን ከላይ ያለችው ቪዲዮም ስላላየው ማስረጃ ምናምን ትልክልኛለች። ኢምባሲም አጣራለሁ። አረ፣ ፍለግሽ ሆነ ነው ሰጥቻለሁ። ማጣራትሽ ወንድሜ አይዞህ። አረ ችግር የለም ችግር የለም። እሺ አይዞክ። እሺ ላክላት ለሄና ስልክ ቁጥርህን እሺ ምን ላይ ልላክላት? ንካትና ሌላ፣ ንካትና ይልክ እንደዚህ ንካት። ፎሎ ሚሊዮን የመጣች ፎሎ አድርገ በመሴጅ ስልክ ቁጥር ላይ ላክላት። እሷ የኔ ዋትስአፕ ስላላት ለኔ ትልክልኛለች። እሺ። ዋይ ካንት ሂ ጌት ሂስ ኦውን ቻይልድ ፍሮም ዘ ሆስፒታል ገንዘቡን ከተገኘ የሚከፈለው አንተ ለምን ለምን እጅ ሰተህ ልጅህንና የባለቤትህን አስክሪን ይዛት ገባም ወደ አገር ቤት ቆይ ይመለስ አንዴ ቁጥር ሊልክ ሄዷል እኔ አሁንም የማሰባስበው ለአስክሪን አይደለም እንድታቁል የሚፈልገው ለህፃኗ ልጅ ነው ግዴታ መውጣት ስላለባት ከዛ የተጠየቀውን ያህል ገንዘብ። እናግዘዋለን ያቅማችንን፣ እና ህፃኗ ከሆስፒታል መውጣት ስላለባት ወደ ሀገሯ መሄድ ስላለባት ወደ ቤተሰቦቿ መሄድ ስላለባት፣ መጀመሪያ ቆይ ስልኩን ይላክልኝ ያጣራ ጉዳይ ነው።

ቤት ታይተን ነገ የለንም። አይገርም። ነፍሷን ማፈጣል ለምን የሆነው መልሶ ይመጣና ደግሞ ለሳውዲ በባህር አደር። አሁንም መልሶ ይመጣል። ሚስቱን ሄዶ አፈሪ አልበስ ይቅበል ልጁንም ይሰናበት በስነ ስርዓት። ከዛ ትንሽ ሐዘኑን ተቀምጦ መልሶ ይሄዳል ሳውዲ። ምንምን ይከለክለዋል? ሐዘኑን ከቤተሰቦቹ ጋር ይቀመጥ። ይታሰራል እኮ ይታሰራ፣ ወንድ ልጅ አይደል ይሆናል። ይታሰር። ከዛ ሜቢ ኢምባሲን እጁን ሊያስገባ ይችላል በዚህ ጉዳይ እንደ እሱ እንትን እንዲህ ቶሎ እንዲፈታ አስክሬኑን እራሱ ይዞ እንዲሄድ፣ አባት እንደሆነ ልጁን ይዞ መሄድ እንዳለበት ሜቢ ኢምባሲ ሊያግዘው ከቻለ ሳይታሰር እንዲገባ ማድረግ ከቻለ፣ ኤምባሲ እሱ ገብቶ ሚስቱን አፈር አልብሶ ትንሽ ከቤተሰቦቹ ጋር ሀዘኑን ተቀምጦ ከዛ መልሶ ይመጣል። ቃማ ከሌሉ ይችላ። በዚህ እኮ ነው በጣም የሚያስጠላው። ቃማ ሳይኖራችሁ መኖር ሄዱ። የራሳችሁ የሆነ ሰው እንኳን ቢሞትባችሁ ሄዳችሁ መቅበራችሁ ነው። በዚህ ነው ህጋዊ ሆኑ እንምላችሁ እኔ ሁሉ በፈለጋችሁ ሰዓት ብድግ ብላችሁ ሄዳችሁ የቤተሰብ አባል ቢሞትባችሁ ሄዳችሁ መቅበር አትችሉ። ያሳዝናል በጣም እና ስለዚህ አሁን እሱ አይሄድም ማለት ነው። አባት ባለበት ሀገር ልጁን የእሱ ልጅ ሌሎች ጓዶች ይወስዳል። አሸናፊ አንተ አትሄድም ማለት ነው። አንተ አትሄድም፣ ኢትዮጵያ አትሄድም። ሀቢ ባይ እኔ እኮ በሄድማ ደስተኛ ነኝ። ግን እዚህ ጋር ደግሞ አንድ ደግሞ ያው እስር ቤት መቆየት ወይ ስድስት ወር ወይ እንደዛ ያው ብዙ ምንትን ላልል ይችላሉ በመሀል ላይ ማለት፣ በዛ ላይ ደግሞ ልጆቼ ደግሞ ሁለት ልጆች ምንም ነገር እንትን ያልን ነገር የለም ገና ምንም እንትን አይነ ልጆቼ ደግሞ ጥላን የሄደችው ማን ያሳድግልኛል? አይኔ ማ ሳያስሩክ፣ ድንገት ሚስትክ ስለሞተችብቅ አዝነውልክ ሳያስሩክ ከሸኙክ ብዬ ነበር። ሄል ላኪልኛ፣ ልኛ እንትኑ ስልክ ቁጥሩን ላኪልኛ። እንዴ ዋትሳፕ ላይ ሄል፣ እዚ ጋ እየጻፉልሽ ነው። አይ ይዘጋብኛል ወንድሜ፣ አትጻፍ እዚ ጋ። እሺ አሸናፊ፣ አልደረሰኝም ቁጥር ካልወረድክ ማታክትሆን አሸናፊ ውረድ ና በመሴጅ ላክናት ና ኢንቦክስ ኢንቦክስ አይቼው የለም ይ ነው ኤሪ ነው። ትችላለ ፎሎን በታረጋት መላክ ትችላለህ። ህግ ህግ ነው። ሳውዲ ቀልድ የለም። ወይ እዚህ ላይ ሆኖ መላክ አላወቀበት ርዶ ልኮ ይመጣል። ህግ ህግ ነው። ሳውዲ ቀልድ የለም። አያዝኑ ሚስቱ ሞታበት ምን አለበት? አዝነው አንድ ሰው ሳይታሰር ቢገባ ምን ችግር አለው?